ሰላም፣ የዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው። ዛሬ የት ነው ያለነው? ጃ ጃየንት የሚባል ትልቅ ስቶር መጥተናል። ካልን ገዛ ዛ ነው የጃየንትን ስቶር በከፊል እንግዲህ እናሳያችሁ ነው። አሜሪካ ውስጥ የታወቀ ስቶር ነው። ቆቆ ያለ ሁሉ ነገር ነው ያለው። መሰያ ሁሉ እየገዛ እና ምን እንደሚመስል እንግዲህ የሌለ ነገር የለም። እዚህ ጋር በቆሎ አለ፣ ግን ውድ ነው። ይሄ ሱቅ በጣም ውድ ሱቅ ነው። ገበያ ሲመጣ ከእነ ልጅ ነው የሚመጣው። እንደዚህ የትም ተትቶ አይመጣም ትላችሁ። እዚህ የሌለ የለም። ጥቅል ጎመን አለ፣ ሌና አለ። ያው እዚህ ጋር ቀይ ስር አለ። ቀይ ስር ውድ ነው። አንዱ ሶስት ከዘጠና ዘጠኝ ይላል አንዱ ፍሬ ሁለቱ ሁለቱ ስር በጣም ውድ ነው። እዛ ጎመን አለ ስ ጎመን ጎመን ጎመን ብሳድስት የሌላቸው ትክላመሻ አይነት ጎመን ነው። የአበሻ ጎመን ይመስላል ሁለቱን እወስዳለሁ። ስንት ነው?

ገበያ አብሮ ነው የወጣው እዚህ ጋ ሽንኩርት አለ፣ አቮካዶ አለ እዚህ ጋ ሰላጣዎች አሉ ሌላ ነገር የለም ትልቅ ስቶር ነው ይሄ ምንድን ነው ይሄ እንትን ነው ስኳር ድንች እንደ ኢትዮጵያው ግን አይጣፍጥም ውስጡ ቀይ ነው

እስ እዚጋ ደግሞ ይህም አንድ አይነት ነው ይህ ምንድነው ይህ ነጭ ነው ስቶሩ ግን ትላልቅ ነው 49 ውድ ነው ስዊት ፖቴቶ ርጥብ ነው ግን አይጣፍጥም ደግሞ ትላልቅ ይህ ጃይንት የሚባለው ጥሩ ጥሩ ዕቃ አለው ግን ውድ ስቶር ነው

ትንሽ ዮጋርት እንግዛ ትንሽ ወደዛ ዮጋርት ቦታ። እንግዲህ በከፊል ነው እያሳየሁት። በጣም ሰፊ ነው። በጣም ትልቅ ነው። ከፊል ጃይንት የሚባለውን ነገር እንድታዩት ነው። የሌለ ነገር የለም። እዚህ ጋር የወተት ተዋጽኦ አለ። የሌለ የወተት አይነት የለም። ቤቲ አይ ወተት አስፈልገ አይ አለ። ቤት አንድ አለ

የኢትዮጵያውን አይነት ዮገርት ምንም ምን ጣፋጭ የሌለው የሌለው የትኛው መሰላችሁ? ይህኛው ፕሌን የሚለው ዮገርት በጣም አሪፍ ነው። ልክ እንደ የኢትዮጵያውንም ያህል ባይሆን ይሱሱን ይላል። ቆንጆ ነው። ይሄኛው አሪፍ ነው። ይሄ ደግሞ ለልጆች ባኔላ ሎፋት ሎፋት ሎፋት ቫሌላ ነው። አለሁ ፋት ቢልም እኮ ቤት ይሄ ፕሌኑ ፕሌኑ የት ነው? የለም። የተለያየ ነው። ይሄ ግሪክ ይላል። የግሪኩን ጥሩ ነው።

ስትሮበሪ ምናምን ልጆች ይወዱታል። ቆንጆ ነው። ይሄ ብቻ ነው፣ አንድ ብቻ ነው። ሌላ የለው። ይሄን አትወዱትም? እሱ ብቻ ነው ያሉ ቤቴ። አይ እሱ አይደለም፣ እሱ አይደለም በቃ እንጨርሱና ሌላ የለውም። የሱ አይነት ምን ብዙ ነው። ስንት ነው ነው? እሺ እንግዲህ ነው

ከፊል እንግዲህ ጃይንት የሚባለውን እንደዚህ ያሳያችኋለሁ፣ ምን እንዳለ ዘይት ማለት ነው። ለዛሬ ስለተከታተላችሁ እናመሰግናለን። እንደዚህ አንዳንድ ቦታ ስንሄድ እየቀረጽን እናሳያችኋለን፣ የምናሳልፈውን ነገር ከልጆቼ ጋር ስለተከታተላችሁ እኛ አመሰግናለሁ። ሰብስክራይብ፣ ላይክ ሼር ማድረግ እንዳትረሱ። ሰብስክራይብ አድርጉ ቸስይ ይነት